ሄድ ሜላም ለአብርሃም ስሜት ሳይኖራት አይቀርም። እሳት ፍቅሮም አይቀርም እና አሁን ደግሞ ራሴን አጠፋ። ወይኔ በላቸው፣ ወይኔ በላቸው እናንተ። ወደ ፍቅር ተቀየረ እንደ ሄድሜላ ጉድ። እኔ ያላየሁን ጉዴን ማለት ነው። ምን ነበረበት? እዛ ረ ሳውዲ አረቢያ ላይ ቁጭ ብዬ ጨጓራ የባለቀ ልክ እንደ እናንተ ማለት ነው። ስናድል ስቀጠል ኖሬላት ነበረ። አምልጭ ያለው ሰላም አለይኩም ወረመቱላ በረካቱ ድና። የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልክ ደህና ናቸው። ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉ እና ውድ ቤተሰቦች ልክ ስገቡ ላይክ እያደረጋችሁ ተጠፋፍተናል። ደግሞ ተናፍቃቸዋል የምር እናንተ ናፈቃችኝ ደግሞ በደቡብ ኮሜንታችሁ ማለት ነው። እና እንግዲህ ዛሬ ብቅ ብያለሁ። ድንገት አገር ገብቼ ነበረ ውድ ቤተሰቦች፣ ሳልናገር ምን ሳልል ያው ይስተካከልልኛል አላልኩም ነበር። ሌላማ በእናንተ አልጨከንም እኔ። እናገራለሁ፣ አገር ልገባ ከሆነ ልጠረግላችሁ ነው ልታርፉ ነው። ለትንሽ ጊዜ የኔ ጩኸት አትሰሙም እላችሁ ነበረ። ግን ወላይ ድንገት ነበረ የገባውኝ። ይስተካከላል አላልኩም ነበረ። በድንገት ነበረ የገባውኝ ማለት ነው። እና እዚህ ሀገርን ከገባው በኋላ ሳይስተካከል የሆነ ነገር የሆነ ነገር ስልክ ቤት ወስዳችሁ ገለመኔ ብቻ ኮተት አለበት እና አልሐምዱሊላህ፣ ማለት ነው ስለ ሁሉም ነገር አሁን ተስተካክሎልኛል ማለት ነው። እና ውድ ቤተሰቦች እንዴት ናቸው? ደናናቸው አይደል? ሩታዬን ወልዳለች። እናንተ ስንት ነገር ነው ያመለጠኝ? ብዙ ነገር አመለጠኝ። የሩታዬ ነገር ችግር የለውም። እዚህ ቅርብናት ላያትም እችላለሁ። አብርሃም አይቸዋለሁ፣ በርቀት ማለት ነው። እሱን አይቸዋለሁ ማለት ነው። ሩታ እንግዲህ ታውቃላችሁ፣ አራሱም ስለሆነች ከቤት አትወጣም። እሱ ግን አሉ ከእነዚህ ኮተቶቹ ጋር ማለት ማለቴ እነዚህ አሉ እና ውድ ቤተሰቦቼ ሄርሜላ ማፍቅረዋለች እያሉ ይገኛሉ ማለት ነው። እናንተ ልክስክስ ሁላ ማለት ነው። ሁላችሁም እኮ አብራችሁ ነው የምትውሉት። እናንተ ውድ ቤተሰብ ሚስጥር ልንገራችሁና እነዚህ እና አብርሃምና እነዚህ ወንዶቹ አብረው ነው የሚውሉት። እናንተ የሆነ ነገር ብዬ ልሳደብ ነበረ ደግሞ ግር እንዳይሰብሩኝ ያጠገብ ነው ያለሁት። ያቺ ሴትዮ ግን የለችም እነሱ ጋር ቪዲዮ ሲሰራ ከየት አባቷ እንደምትመጣ አላቅም እንጂ ማለት ነው። ቪዲዮ ሲሰራ ነው የምትገኘው። እኔ እኮ ብያቸዋለሁ ቪዲዮ ሲሰራ ለሃያም እናንተ ለምንድነው የምትነፋረቀው? ሴትዬቱ እያለቀሰች እኮ ነው። እኔ በሆነ አጋጣሚ እኔ ብዙም አልገባም፣ መስመር ዳታ እንትና ይሰራል ግን ይጠርጋል፣ ስለሚጠርግ አልገባም ብዙ። እነ እንትነፋረቃለች፣ ንፍርቅ። እንደው ሰው በሰው ባል፣ አረ የእውነት ሆነው እንደምታለቅሰው እሺ። ቪዲዮ ሲሰራ እኮ ነው ከነሱ ጋር ምትሆን ነው እንጂ ከእነሱ ጋር አይደለችም። አብርሃም ከነዚዎቹ ጋር ነው ከሌላ ወንዶች ጋር ምናምን ነው ወጣ ገባ ሲል መታችሁ። ለማንኛውም ላይክ እያደረጋችሁ ወሬ ነው የቀደምኝ ቻናል ደስ ስለተኛ ተኝተው ስለከረመው ማለት ነው ውድ ቤተሰቦች ስወዳቸው ላይክ እያደረጋችሁ ማለት ነው እንዲነሳልኝ አድርጉልኝ፣ ሼር አድርጉልኝ። ዩቱበሮቹ ደግሞ ቤት የመታችሁ እንዳትሄዱ እና ድንገት ነበረ የገባው ው ኮሚኒቲ ላይ ም አልጻፍኩም። በቃ ምንም ነገር ሳላስተካክል ነበረ የገባውኝ ማለት ነው። እና ምንም ነገር ሳላስተካክል ስለገባውኝ ምንድን ነው አማርኛ የሚጻፍበት የለም ኮሚኒቴ ላይ እንዴት ልጻፍና ላሳውቃችሁ፣ በምንም ተአምር ላሳውቃችሁ አልቻልኩም ማለት ነው። ምንም ነገር እን ስልክ ሳልጭን ስለገባሁኝ የኛው ስልክ ትቼ ነው መጣሁ። ቀለሟ ዘረጡ ማለት ነው። ቪዲዮ ሰራለች ብዬ ይኸው ዘፈዘፈችን፣ ዝፍዝፍ አደረገችው። አሁን ቻና ላይ ወርዶ ይፈጠፈጣል። ችግር የለውም። ለማን ሆና ውድ ቤተሰቦች ከኔ ጩኸት አርፋችኋል፣ ከኔ ስድብ ምናምን አስራ አምስት ቀን አስራ አምስት ቀን ያለውን ከገባው አስራ ሶስት ቀን ነው መሰለኝ ሰኞ ሰኞ የሚመጣው እናንተ፣ አስራ አምስት ቀን ሆነኝ እኮ እናንተም በሰላም ግቡ። ሀገራቸው በሰላም ገብታቸው የምትኖሩ ኑሮ ያደርጋችሁ ኑሮ ውድ ነው። ኑሮ እንደዚህ ነው እንደዚህ ነው የሚላችሁ ሰውን አትስሙ። የምትኖሩበት ቤት ካላችሁ በቂያችሁ ነው፣ ሀገራችሁ ግቡ። እውነቴን ነው የምላችሁ። እነዚህ ምድረ በተለይ አረብ ሀገር ሰርተው የመጡ ሴቶች ናቸው ደግሞ እንደዛ የሚሉት እንደዛ ወደ መቻችሁም አይደለ ግን ቤት ካላችሁ የምትኖሩበት ቤት ካላችሁ በቂያችሁ ሀገራችሁ ግቡ አከተመ እውነቴ ነው ምላችሁ እና እንደዚህ አልሰራው እንደዚህ አላል እንደዚህ አልቆረጥ እኔም ድንገት ነው የገባሁኝ እውነት ድንገት ገባሁኝ ማለት ነው ዜሮ አምስት ሳንቲም ሳልይዝ እውነቴ ነው ምላችሁ ዜሮ አምስት ሳንቲም ሳልይዝ ማለት የውጭ ታጡም ግን ወላይ ቤት ካላችሁ የምትኖሩበት ቤት ሀገራችሁ ግቡና ኑሩ። እንደ ኑሮ ውድነት እንዲህ ነው እንደዚህ ወጣ እንዲህ ተቆረጠን፣ ሰው እንደሚኖር ትኖራላችሁ፣ ሰው የሚበላውን ትበላላችሁ። እነሱ ኬት አምጥተው ነው የሚበሉት? ኢትዮጵያ ያሉትን ኬትም ሰርተው ነው ትሰራላችሁ፣ ታገኛላችሁ፣ አለቀ። ምንድን ነው የምንሰራው ልትሉ ትችላላችሁ። የቃቅማቸው የፈቀደው ነው የምትሰሩት። እነ ኑሮ ውድነት ምንም ነገር የለም። ስታገኙም እንደዛው ነው፣ ስታወጡም እንደዛው ነው። ስለዚህ ነው ምን ነው በአስራ አምስት ቀን የውሉ ለፈለፊ ልትሉ ይችላል ትላላችሁ። እኔ ሁኔታውን ስላየውኝ ነው። የኑሮ ውድነት የኑሮ ውድነት የኑሮ ውድነት እንደዚህ አናላችን ሊያዞረው ነው። ቤት ይኖራችሁ ብያችኋለሁ ካላችሁም እንደዚህ የምታርፉበት ቤት ለምን ኮተት አይሆን? ለምን በገለባ አታሰሩ? ምኑ ግቡ ሀገራችሁ። እውነቴ ነው የምላችሁና እንደ እንደ ማናት ከዚች ሴትዮች ስትነፋረቅ ምን ስትል እናንተ፣ የኑሮ ውድነት ነው የሚያነፋርቃቸው፣ ዩቱብ ላይ ሰርተው ለማግኘት ፈልገው ነው ልትሉ ትችላላችሁ። አይደለም፣ አይደለም። በቃ የሆነ ሰካራ ሙላ ማለት ነው። ቁም ነገር የሚይዙ ራሱ አይመስለኝም። በተለይ እቺ ሄርሜላ የምትባለው ማለት ነው፣ ቁም ነገር የምትይዙ አይመስለኝም። እና ኑ ሀገራችሁ ጉቡ። ለማንኛውም ይሁን ጨጓራችሁ አትጨርሱ በእነዚህ ሰዎች ማለት ነው። እነሱ ፍቅር በፍቅር ሆነው ነው የሚውሉት፣ ግን አስጠና እንዳ እኔ እዚህ ራሱ ብመጣ በአካል ባገኛት እራሱ ማለት ነው እሷ እዴ እጀት አጋጥመኝ። ለማንኛውም ሄርሚላ ምስ ልታረጊያት ነው ልትሉ ይችላላችሁ። ብላ ረጋራለሁ ግን ማለት ነው ካገኘዋት ማለት ነው። ውድ ቤተሰቦች በሆነ አጋጣሚ ቡታጅራ ውስጥ በሆነ አጋጣሚ ታጋጥመኝ እሷ ማለት ነው። አንቺ ስርዓት የሚባል ነገር የለሽም፣ ስርዓት የጎደለች ሀገር አሰዳቢ፣ እንዲሁ ለዩቱብ ለገንዘብ፣ ለዶላር ብለሽ እንደዚህ ራስሽ ዝረገ በቀል ታራክሻለሽ እላታለሁ። እና ለሩታም እንግዲህ እኔ ያው የሚያገናኘን ነገር ከአብርሃም ጋር ልጃችን ብቻ ነው አልፈልግም እያለች ነበረ ማለት ነው። አሁን አልፈልግም። አብርሃም እና ሩታ እኮ አንድ ላይ ናቸው። ቤተሰብ ግን የእነሱ ይስሩ፣ ድራማ በደንብ አድርገው ይስሩ፣ ያገኙ። እውነቴ ነው የምላችሁ፣ ስራቸው እሱ ብቻ ስለሆነ ነው ምላችሁ ማለት። ዩቱብ ብቻ ስላችሁ ይኖራል። የሆነ ስራ ግን ዩቱብ ላይ የሚገኘው ገንዘብ እዚህ ጋር አይገኝም ይሆናል። እና ከሰራችሁ ታገኛላችሁ፣ አታገኙም አይደለም ግን ማለት ነው። እናንተ ሰዎች አብርሃም እና ሩታ ማለት ነው እናንተ በአካል ላገኛቸው ስለምችል አልውቀሳቸው። ብዙ የሚከታተላሉ እኮ እና አይበቃችሁም እናንተ እውነት አይበቃችሁም እንዴ? እስካሁን ድረስ ድራማ ሁለት አመት ሙሉ ስትሰሩብን ኖሯችኋል። አይበቃችሁም እንዴ? አሁን ሄርሜላ ከአብርሃም ጋር አትገናኝም። ለቪዲዮ ብቻ ነው። አብርሃም ከሌላ ሰው ጋ ነው የሚውለው። የምሬ ነው ብላችሁ ከሌላ ከወንዶች ጋር ምናምን እንደዚህ ዝርክርክ አደል የሚመስላቸው? ከሴቶች ጋር የሚውል አደል የሚመስላቸው? አይደለም። ከወንዶች ጋር አጋጥሞኛል እኔ። ከወንዶች ጋር ነው የሚውለው ማለት ነው። እቺ አልነበረችም። እኔ እንደውም እዛ አረብ ሀገር ሆኜ ከሱ በቃ ወጣ ገበያ የሚሉ ምናምን የሚዝረከረኩ ይመስለኝ ነበረ። እዚህ ግን በቃ ሁሌ ቀን ሁል ቀን እንደ ገበያ አይነት ቡታጀራ ውስጥ እንደ ገበያ የሆነ ረብሻ አይነት እንዴ ባጃጁ የሆነ ነገሩ ኮተት ልክ እንደ ሳውዲ አይነት ነገር ነው። እና በዛ በዛ ብዙም አይመቻቸውም። እንትን ለማለት አይሉም። ሲጀመር ቪዲዮ ነው የሚያሰራት እሱ እየሸቀለባት ነው። ሸቀለባት፣ የአራዳ ልጅ ይመችህ፣ በላት ሂድባት፣ ታልቅ ስትነፋረቅ እውነት አንተ ዶላር አገኝባት ጠብን እንጥፍርግፍ አድርጋት ሸቀልባት አገኝባት የምትፈልገውን ነገር አድርግና ደረጃህን ጠብቃ ደረስባት የራሷ ጉዳይ እሷ እድሜ ልክ ወ እየተነፋረቀች ነው ነፍራቅ ሩታዬ ደግሞ ባልሽ ተጠብቄ እንደሆነ ጠብቂ ይሄ ነው የምላችሁ ውድ ቤተሰቦች ለማንኛውም እኔ በሰላም ጋብቻ አለው አልሐምዱሊላ እና የዛ ቀንም በኮሚኒቲ ያሳውቃቸው ነበረ። ነገር ግን እዛ ኤርፖርት ላይ ስገባ ፓስፖርት እድሳት ስላልነበረው በወረቀት ነበረ የመጣውኝ እና እንትን ብዬ ነበረ ምንድነው ከመለሱኝ ሙሉ በሙሉ ይመልሱኛል የሚል እንትን ስለነበረብኝ ምንም ምንም ሳልል ለቤተሰብም ሳልናገር ኤርፖርት ገባሁኝ። ሁለት ቦታ ተፍቴሽ ነው ምንድን ነው የሚባለው እዛ ጋር ወረቀቱን አዩልኝ አሳለፉኝ። ካሳለፉኝ በኋላ ማታ ሰባት ሰዓት የኢትዮጵያ ደወልኩና በቃ አሳልፈውኛ ለሀገር ልመጣ ነው አልቋቸው ለቤተሰብ አይገርም በሌሊት ማታ ሰባት ሰዓት ማለት ነው። በኢትዮጵያ ከዛ በኋላ አትናገሪም ነበር። አይ ድንገት ነበር አልኩኝ። እኔ ደግሞ እላችኋለሁ ውድ ቤተሰቦች እና ለእናንተም ለማሳወቅ ለቤተሰብም አላሳወቅኩም ነበረ እላችኋለሁ። እና ለማንኛውም ላይክ እያደረጋችሁ አበረታቱኝ። በቃ ከዚህ በኋላ ማለት ነው እውነቴን ነው የምላችሁ ልምጣ ወይስ ታበረታቱኛላችሁ? እውነት አበረታቱኝ ያላችሁ ስደትማ፣ እናንተም ኑ እንጂ እኔ አልመጣም። እውነት ኑሮ ውድነት ገለ ምን ያተውል። ቤት ካለሽ አዳሚ እነ አገርሽን ገብተሽ ኑሪ። እንደ ሰው ትኖር አይዳለሽ ሰው የሚበላውን ትበላለች፣ የሚጠጣውን ተጣጣላችሁ። እነሱ ፋ ዝንጥ ብለው እየኖሩ ነው። ለማንኛውም ሰላሙን ልኝ በያላችሁበት